ብስምላህ አልሀምዱሊላህ ረብል ዓለሚን እንግዲህ፣ ቀዳሚ ከሚ ባሉት ምናልባት ለሙስሊም ማህበረሰብ ቤት ቀድሞ በመኳኳት የሚታወቅ አፍሪካ ቲቪ ቻናሉ ፌስቡክ አካውንቱ ተዘግቶበታል። ሪፖርት ተደርጎ ሰባት መቶ ሺህ ፎሎወር የነበረው የፌስቡክ ቻናል ነው። ይሄንን አዲስ በሚለቁት ሊንክ ላይ ሁላችሁም ሰብስክራይብ በማድረግ ቻናሉን ከሰባት መቶ ሺህ ወደ አንድ ሚሊዮን ከፍ ማድረግ ከነበረበት ወደ ተሻለ ባለውለታ ለሙስሊም ማህበረሰብ። ዳዋን ቀድሞ በማቅረብ ትልቁ ባለውለታ የሚባለው ቻናላችን ስለሆነ ማለት ነው። ሁላችንም በዚህ ኸይር ላይ እንሳተፉ። ወሰላሙ ዓለይኩም ወረሕመቱላህ። የመጨረሻው አስር ላይ በጎዶሎ ቀናቶች የምትጠበቅ አንድ ሌሊት አለች። ለይለቱል ቀድር የውሳኔዋ ሌሊት ትባላለች ተባላለች ሱረቱል ቀድር ላይ እንደተነገረው ኸይሩን ሚን አልፍ ሸህር ከአንድ ሺህ ወራቶች በላጭ ነች ተብሏል። ያችን ሌሊት አላህ ወፍቆት መልካም ስራን ሲሰራ ያደረሰው አላህ ከተቀበለው ከአንድ ሺህ ወራት ወይም 83 ዓመት በላይ በዱንያ ላይ በህይወት ቆይቶ ሰርቶ ከሚያገኘው አጅር በላጭ ነው የምትሆነው። ይህን ሌሊት አላህ ይወፍቀን እያልኩኝ ከዚህች ሌሊት ጋር የተያዘ አንድ ተአምር ላሳያችሁ ፈለግኩ። ነቢያችን ሰለላሁ ዓለይ ወሰለም ይህን ሌሊት ባሉት በመጨረሻዎቹ አስርት ቀናት ውስጥ እንድንጠብቀው ቢነግሩንም 27ተኛው ሌል ደግሞ ሞርፎ ከሳድገ እንድንጠብቀው ሰሂ በሆነ ሐዲሳቸው ላይ ገልጸውልናል። 27ተኛው ሌል ለይለቱል ቀድር ነው በማለት ማለት ነው። አሁን ወደ ቁርአናዊ ተአምሩ እንምጣ። ነብዩ ሰለ ላ ሰለም እንደሚታወቀው ማንበብም ሆነ መጻፍ የሚችሉ አልነበሩም። ቁርአንም ደግሞ ሲወርድ ራንደምሊ ነበር የወረደው። ሱራዎቹም በዛ ጊዜ የወረዱት በዚህ ኦርደር ሳይሆን ራንደም በሆነ ኦርደር ነበር። ግን አላህ ስብሐነ ወተዓላ ተአምሩን ሲያሳየን እዚህ ቁርአን ላይ ምንም አይነት ነገር ራንደም ሆኖ አናገኝም። ሁሉም ነገር የሆነን መልእክት ያዘለ ነው ለሚያስተነትኑት ማለት ነው። ሱረቱ ልቀደርን በተወሰነ ቁጥራዊ በሆነ መልኩም ፈትሸው። ሱረቱ ልቀደር ምዕራፍ 97 ላይ ስለ ሌለተ ልቀደር በሰፊው ያትታል። እዚህ አንቀጽ ላይ ሌለተ ልቀደር የሚለው ሶስት ጊዜ ተጠቅሷል። በጣም በሚደንቅና በሚያስገርም ሁኔታ ሶስቱ ድምራቸው ማለትም የያዙት የፊደል ድምር 27 ሆኖ ነው የምናገኘው ዊች ሚንስ ነቢዩ ሰለላሁ አለይሂ ወሰለም ፎከስ እንድናደርግበት በሰ ሐዲሳቸው የነገሩን ሌሊት ማለት ነው ያ ብቻ አይደለም። ከላይ ጀምረን ወደ ታች ስንቆጥር 27ተኛው ቃል ምንድነው ካላችሁ፣ ሂ የምትለው ናት። ሂ የምታመለከትልን እርሷ ማለትም ሌይለተል ቀድርን ነው። ከኋላም ወደፊት እንቁጠር። አሁንም 27ተኛው ቃል የሚያርፈው ምን ላይ ነው? ሌይል የሚለው ነው፣ ወይም ደግሞ ምሽት የሚለው ላይ ነው። 27ተኛው ምሽት። ሱብሃነ አላህ! ታምሩን በተለያየ መልኩ ያሳየናል። ምናልባት አንዳንዶች አይ ይሄ እኮ አጋጣሚ ነው ልትሉ ትችላላችሁ። ግን አጋጣሚ ከስንት አንድ የሚገኝ እንጂ ተደጋግሞ ወጥነት ባለው መልኩ የሚመጣ አይደለም። ልቀጥልላችሁ። የዚህ ሱራ የመጀመሪያው ቃል ኢና ሚለው ነው። ኢና ሚለው አልፋቤቲክ ኦርደራቸውን ብንደምረው የአሊፍ አንድ ነው፣ ኑን ደግሞ 25ተኛ ላይ ነው የምትገኘው። ሁለት አሊፎች አሉ አጠቃላይ 27 ይሰጠናል ማለት ነው። አሁንም አንድ ልጨምር? የመጨረሻውን ብንመለከተው ማለትም ለመጨረሻ ጊዜ ሌለተል ቀድር ሪፈር የተደረገበትን ብንመለከተው ቅድም እንደነገርካችሁ ሂያ የሚለው ነው፣ ወይም በተውላጠ ስም ማለት ነው። ሂያ የሚለው አልፋቤቲክ ኦርደራቸው የሃና የያ 26ና 28 ነው። አቬሬጃቸውን ስንወስድ 27 ነው የምናገኘው። ስብናላህ ድምራቸው 54 ነው፣ አቬሬጃቸው 27 ነው። ማለትም 27 ሲደመር 27 ይህን ይሰጠናል። አሁንም አጋጣሚ ነው የምትውለው የተወሰናችሁ አጠፉ ልጨምርላችሁ። ለእናንተ ይሄ ከሚለው ጀምረን ማለትም ለመጨረሻ ጊዜ ለይለተል ቀድር ከተጠቀሰበት ወይም ከተመላከተበት ጀምረን እስከ መጨረሻው፣ እስከ ሱረቱ ናስ፣ እስከ መጨረሻው ቃል ድረስ ስንቆጥር 486 ቃላት አሉ። 486ን ለዚች ለሌሊቷ ለ27 ብናካፍለው የምናገኘው ስንት ነው? 18 ወይም ደግሞ 486 ማለት የ18 እና የ27 ብዜት ነው። 27ን ወሪድ ያውቀናታል 18 ግን ምንድነው ስንል ለመጨረሻ ጊዜ ለይለተል ቀድር ሪፈር የተደረገበት ወይም ደግሞ አሁን መቁጠር የጀመርንበት የመጨረሻው አያ በውስጡ 18 ፊደላትን የያዘ ነው። ሱብሐነ አላህ። ነገር ያችኋለሁ እኮ ምንም አይነት ነገር ራንደም አይደለም። አሁንም ይሄ እኮ አጋጣሚ ነው ለምትሉ ሰዎች አላህ ተአምሩ እንዲያሳያችሁ ዱዓ እያደረኩኝ ለእናንተ ስል ሁለት ልጨምርላችሁ፣ ደቂቃው እንዳሄድብኝ ለዕለቱ ልቀደር ላይ የወረደው ቁርአን ነው። በቁርአን ላይ ቁርአን የሚለው ቃል በተደጋጋሚ የተጠራበትን ሱራ ስንፈልግ ሱረቱ ልስራ ምዕራፍ 17 ሆኖ እናገኘዋለን። ሱረቱ ልቀደር ስንተኛው ምዕራፍ ላይ ነበርን? 97ኛው ምዕራፍ ላይ። እስኪ የዚህም ምዕራፍ ወስደን ለሱረቱ ልስራ አንቀጽ አድርገ ነው እንፈልግ ሱረቱ ሊስራ ምዕራፍ 17 ቁጥር 97 ወይም ደግሞ አንቀጽ 97። በሚገርም ሁኔታ ይሄ አንቀጽ ቶታል 27 ቃላትን ይዟል። አላሁ አክበር። አላህ ታምራቱን በተለያየ መልኩ ያሳየናል። ይሄ ብቻ አይደለም፣ 97ንና ሱራውን 17ን ብንደምራቸው ቶታል 114 ይሰጡናል። ይሄ ደግሞ የቁርአን ሙሉ ምዕራፍ ነው።

የደይኑሁ ያ ረሱል ላ ሰላም ያለበት ዳ በሌላ ይሁን እኔ ከፍልለት አለው ሲል ጊዜ ፈሶላ አለይ የአላህ መልክተኛ ሰገዱበት። የዛ ማለት ያዟት እስልምና ክርስቲያኖች ብቻ አለ እውነትን ማወቅ የሚፈልግ እሱን አይደለም ለእስልምና አ ሰአት ረሱስላምምትሳደ እችን ል ክርስትና የሚባል እምነት ነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ተሰማላችሁ? እኛ የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ነን። የሚገርም ትውልድ። አምላክ ባዘዘን ህግና ስርዓት እናስተምር እንጂ፣ ትውልድ ለአምላክ ይገዛ። ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል።

እኔ ያለው ታሪኩ እራሱ ተቀራላችሁ። ሴቶችን ይዋቸው ነው ያዋቸው የኢስላም የሙስሊም ሴቶችን የፈል የትኛውም አለም ላይ ይሄዱ አይለወጥም። ያው ናቸው። እስካርባቸውን ያደርግ ሻሻ ሻሽ ጠምጥመው ነው የሚሄዱት የትም ሀገር ላይ ይሁን። ሀገር ስለለወጡ ፋሽን ለባሽ አይደሉም የኛሶች የእኛስ ልቅ ወጣ ወጣ ሲባል ወደ አውሮፓ ሲኬድ ራቆት ተንዘላዝሎ መውጣት እንደዚህ ያለው ዘመናዊነት ይሄ በጣም ልንጸየፈው ይገባ ባይዘ እምነት እምነት ነው። የትም ቦታ ላይ ብንሄድ ይሄ ሊለወጣ ይገባ። ሙስሊም የትኛውም ዓለም ላይ ሂዱ፣ ሙስሊም ናት። ተቀሚ ቀሚሱ አለብሳ ሙስሊም አፕሪሼት። የእውነት እሱ ብቻ አይደለም። ልክ ሸምሱ ሱቅ ስትሄዱ እየሰገደ ከሆነ እናንተ ሊያስተናግዳችሁ አይችልም። ሸምሱ ስግደቱ ላይ ነው። ለምን አንዳንዴ እንዲያውም የሙስሊሞች ጫማ ይሰርቃል ይባላል። ሲሰግዱ ከኋላ እዚህ ዓርብ ዓርብ እዚያ መስጊድ መርካቶ አካባቢ ጫማ የሚሰርቅ ሌባ አውላቄ ዱርጊ ያለ ይባላል። ኮንሲደር የሚያደርጉት አምልኮታቸው ላይ እኔ ይሄንን ከነሱ መማር አለብን ብዬ አምናለሁ። እኛ ከረለ ስለነ በቃ ማለት በጣም ጠንካሮች አይደለን፣ ሙሉ ተመና አይደለን። እውነት አለ እውነት ስለሆነ አሁን እሺ፣ አንድ ኦርቶዶክሳውያን ጾም በስነ ስርዓት ነው የምትጾሙት፣ በስነ ስርዓት ጠዋትና ማታ ትጸለ ያላችሁ። እስኪ ራሳችሁን ቴስት አድርጉት። ትቆርባላችሁ። አሁን ለአንድ ሙስሊም ስግደት ይሄ ማፍጠር መስገድ የዴይሊ ስራቸው ነው። እናንተ ትቆርባላችሁ እ ቅዱስ ቁርባን ትቀበላላችሁ? ስንት ስንቶቻችሁ የንስሐ አባት ያላችሁ? ኬርለስ መሆን ትክክል አይደለም።

በሰላም አደረሳችሁ አደረሰን። ኢድ ሙባረክ። የረመዳን ወር ሥጋዊ ፍላጎትን በመንፈሳዊ ጽናት መርታትንና ራስን ማስገዛትን የመማሪያ ወር ነው። ሰው ከምድራዊነቱ ባሻገር ያለውን ሰማያዊ ዓለም በጥቂቱ የሚቀምስበትም ወቅት ነው ይባላል። ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። ከአንዳች ከፍታ የወረዱ መስሎ ይሰማቸዋል። በተለይ እንደ ዘንድሮ ባለው ወቅት እውነቱን ለመናገር ኢትዮጵያ ውስጥ እንደዚህ ያለ ባለሥልጣን ማግኘት ብርቅዬ ሊሆን ይችላል። አፍሪካ ውስጥ እንደዚህ አይነት ባለሥልጣን አለ ብሎ ለመናገር ራሱ ይከብዳል። በሱፍና ክራባት የታጀቡ ፈጽሞ የሚሞቱ የማይመስላቸው በድሃ እንባና ደም የሚጨፍሩ ስብሰባ ውስጥ ምን እንደተባለ እንኳን ሳይሰሙ ከእንቅልፋቸው ተነስተው የሚያጨበጭቡ ባለስልጣናትን ከሆነ በየቦታው ሞልተዋል። ይህንን ስንል ግን ለሕዝባቸው የሚቆረቆሩ ባለስልጣናት የሉም ማለታችን አይደለም፣ አብዛኞቹን ማለታችን እንጂ። የድሬድዋ ከተማ ከንቲባ የሆነው አቶ ከድር ጀዋር ለደሃውም ለሀብታሙም እኩል የሚሰራ የቤት ኪራይ መክፈል ለማይችሉት የከተማዋ ነዋሪዎች 30 ፐርሰንት የቤት ኪራይ የሚከፍል ከስራ መልስ ሆስፒታል እየዞረ የታመሙ ሰዎችን የሚጠይቅ ገንዘብ መክፈል አባጅፋር ጅማን ብቻ አልነበረም የመሩት። የኢትዮጵያ ሙስሊሞችን የወከለ ተግባር ነበር የሰሩት። ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ ፣ ትናንት አባጅፋር ግን እነዚህ ዛሬ ረጂ ናቸው ተብሎ የሚጠበቁት ሳዑዲዎች እርዳታ በሚፈልጉበት ዘመን የኢትዮጵያን ሁጃጆች ሀጅ ላይ ሂደው ማረፊያ እንዳይቸገሩ ብለው የአባጅፋር ቤት ዛሬ ድረስ መካና መዲና ላይ ተሰርቷል። ከኢትዮጵያ ተልኮ ነው ብሩ ህንፃ የተገነባው። የወቅፍ ንብረት አባጅፋር ናቸው የሰሩት። በዛን ዘመን ማንም ይሄን ያደረገ ሀገር አልነበረም። ስልጣኔ መ

እንትን እንኳን ከዚህ እንጨቱ በሩና ማገሩ እንዲሆን ተብሎ ተጭኖ እስከ መሄድ ድረስ በእግር ተሄዶ እስከ መላክ ድረስ ይሄ ምን አይነት ቀድሞ ማሰብና ጉዳዮችን በርቀት መመልከት እንደሚችሉ የነበራቸውን አቅምና ብቃትና ጥንካሬ ከራሳቸው አልፎ ላ መድረስ የሚችል የነበራቸው ማንነት የነበራቸው አባቶች ናቸው የነበሩ። በሁለንተና የማንነታቸው በአብሮነት አጋራን በመፋረም ብትመለከቺ አባ ጅፋር ጅማን ብቻ አልነበረም የሚመሩት ኢትዮጵያ ሙስሊሞችን ይወከለ ተግባር ነበር የሰሩት። ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ